ያያ ዘልደታ ይታሰርልን የሚሉ ድምጾች በረከቱ። የቅድስት ቤተ ክርስቲያን የማህበራዊ ሚዲያ ገጽ አደጋ አጋጠመው። የአርሲውን ግድያ ተቃውሞ በካናዳ የሚገኙ ኢትዮጵያውያን ሰላማዊ ሰልፍ መውጣታቸው ተሰማ። ሰላም ሰላም፣ ውዴ ጊዜ ቲዩብ ቤተሰቦች እንደምሰነበታችሁ፣ እንዴት ቆያችሁልን? ሰላም እግዚአብሔር ከእናንተ ጋር ይሁን። በዛሬው የመረጃ ሰዓታችን አዳዲስ መረጃዎችን ይዘንላችሁ ተመልሰን መተናል። እስከ መረጃው ፍጻሜ ድረስ አብራችሁን ቆዩ። እንደምታውቁ እንግዲህ ከሰሞኑ አንድ ቪዲዮ በማህበራዊ የትስስር ገጾች ላይ በስፋት ሲሰራጭ ሁላችንም ተመልክተነዋል። እኛም ከዚህ ቀደም በሰራንላችሁ መረጃችን ላይ አጋርተናችሁ ነበር። ታዲያ ይህ ቪዲዮ ሙስሊሞች ወይንም ደግሞ አንድ የእስልምና እምነት ተከታይ መምህር ነኝ የሚል ሰው በዚህ ቪዲዮ ላይ ሰዎች እንዴት እንደሚገደሉ ወይንም ደግሞ እንዴት እንደሚታረዱ፣ እንዴት ቢላውን እንደምንልስል ጭምር ሲናገር ሲያስተምር አድምጠናል። ታዲያ ይህንንም በተመለከተ የተባለው በቅድስት ቤተ ክርስቲያናችን ላይ የተለያዩ ስራዎችን በማህበራዊ ሚዲያዎችም የተለያዩ ስራዎችን ሲሰራ የምናውቀው አቶ ያሬድ ወይንም ደግሞ ያያ ዘልደታ የተባለው ግለሰብ ይህንን ቪዲዮ እንደለቀቀው የተናገሩት ሙስሊሞች ይህ ግለሰብ ይታሰርልን የሚሉ ድምጾችን እያሰሙ ይገኛል። ሙስሊሞች ወይንም ደግሞ አንዳንድ የሙስሊም አካላት ባወጡት መረጃ ባወጡት መግለጫቸው ላይ ወይንም ደግሞ ባሰፈሩት ጽሁፋቸው ላይ ህዝበ ሙስሊሙ አሁንም ድምፁን ማሰማት አለበት። የፌዴራል ፖሊስ ለህግ እንዲያቀርብልን እንጠይቃለን። የአዲስ አበባ ሙስሊም ወጣቶች ማህበርም ይህንን እንድታደርጉልን እንፈልጋለን። መግለጫውንም እንደሚከተለው ያሰፈሩ ሲሆን ያያ ዘልደታ ይታሰር የሚሉ ድምፆችም በርከት እንዲሉም ምክንያት እየሆኑ መጥተዋል። የጥላቻ ንግግርን የበጎ ሴቶች መናገጃ፣ የወንጀሎች ወጥመድ እንዲሁም እንዲሁም ደግሞ አድሎና መገለል አምጪ እኩይ ተግባርን ስለሚቀ ሰቅስ አይጠቅምም። ስለሆነም በሃይማኖቶች መካከል መቻቻልና መከባበርን የሚንዱ የሚያጠፉ ውይይትና ምክክርን የሚያጠፉና መከባበርንና መግባባትን የሚያጎድሉ እኩ የሆኑ ሀሰተኛ የሚዲያ ስርጭቶችን ወይንም ደግሞ አቶ ያሬድ ወይንም ደግሞ በሶሻል ሚዲያ ስሙ ያያዘ ልደት የተባለው የተባለው ግለሰብ በግልጽ በአደባባይ ላጠፋው የስም ማጥፋት መጠየቅ አለበት። የፌዴራል ፖሊስም ይህንን ግለሰብ ተጠያቂ ያድርግልን ሲሉም ተደምጧል። ይቅርታን ተማምኖ አሊያም ደግሞ ሆዲያባውን ክፋት ማህበረሰብ ላይ አሰራጭቶ ከህግ ማምለጥና መሸሽ ወይም ይቅርታ ከህግ ተጠያቂነት አያድነውም። ያያ ዘልደታ ኦርቶዶክሳውያን ተዘጋጁ፣ ተጠንቀቁ ወይንም ደግሞ ኦርቶዶክሳውያን ተዘጋጅተን መጠበቅ መጠበቅ አለብን ብሎ በእስልምና ሃይማኖት ተከታዮች ላይ ግልጽ የእልቂትና የእርስ በእርስ ፍጁትን በመጋበዝ የሽብር ተግባር ላይ ተሰማርቷል። ከአውዱና ከርዕሱ ውጪም በሆነ መልኩ ለህዝበ ሙስሊሙ ስለ እንስሳ አስተራረድ የሚሰጠውን ኢስላማዊ አስተምሮ እሱ በመያዝ ቪዲዮን በማቀናበር ሰዎች እንዴት እንደሚታረዱ ያስተምራሉ በማለት ይህንን ቪዲዮ ለቋል። ስለዚህ ግለሰብ ይታሰርልን በማለት ቪዲዮ ላይ የወጣውም አስተምሮ ቢሆን የስህተትና እንዲሁም ደግሞ የእንስሳት አስተራረድን የሚገልጽ እንጂ ለሰዎች ተብሎ የተቀመጠ አስተምሮ እንዳልሆነ በመግለጽ ጭምር ነው። እንግዲህ የሙስሊሙ ማህበረሰብ የሆኑ ግለሰቦች ያያ ዘልደታን በመክሰስ ለፍርድ ይቅረብልን የሚሉ ድምጾችን ያሰሙት። በመቀጠልም አንዳንዶች ደግሞ ይህንን በተመለከተ በሰጡት አንዳንድ አስተያየታቸው ደግሞ ህዝብን ተነስ ተጋደል የሚል መርዝ ወደ ማህበረሰቡ ከረጩ በኋላ ይቅርታ በስተት ነው ማለት ተቀባይነት የለውም፣ በማለት ያያ ዘልደታ ይህንን ቪዲዮ በተመለከተ ሌላ አጭር ቪዲዮ በመስራት ይቅርታ መጠየቁንም አስተባብለው ይህም ይቅርታ ተቀባይነት እንደሌለው ጭምር እየገለጹና እየተናገሩም ይገኛል። ክርስቲያን ወገኖቻችን ሙስሊሞች መስጂድ ላይ እንዴት አድርገው እንደሚያርዷቸው እየተዘጋጁ ነው። ቢላዋ አሳሳልና አቆራረጥ እየተማሩ ነው። ከመታረድህ በፊት ክርስቲያን ሆይ ተነስ የሚል መልእክት ቪዲዮ የሰራው ይህ ወገንም ከዚህ መርዛማ መልእክቱ በኋላ ይቅርታ በስተት ነው ማለቱ በምንም አይነት ተቀባይነት የለውም በማለትም በግልጽ ተናግረዋል። ታዲያ ይህ ጉዳይም በርካታ ኦርቶዶክሳውያንንም ያስቆጣ ሲሆን፣ ይህ ግለሰብ ወይንም ደግሞ ያያ ዘልደታ በቪዲዮ ላይ ያወጣው የእናንተኑ አስተምሮ ነው። አስተምሯችሁ ባይሆን ደግሞ እንዲህ በግልጽ መምህራችሁ ቁጭ ብሎ ሊያስተምር አይችልም። ይህንንም ሀቅ መካድ አትችሉም። ስለዚህ ይህንን ጉዳይ እናንተም ወደኋላ መ ለስ ብላችሁ ብታጤኑ ይሻላል። የሚሉ ኦርቶዶክሳውያን ሰፋ በርከት ብለው ያያ ዘልደታንም ወግ ነው የሚከራከሩ ወገኖችም ተፈጥረዋል። ይህ ጉዳይም በተለያዩ ማህበራዊ ሚዲያዎች ላይ ዛሬ በስፋት እየተሰራጨም ይገኛል። ይህንንም በተመለከተ የይቅርታ ቪዲዮ የሰራው ያያ ዘልደታ ሙስሊሞች ይህንን አስተምሮ መቃወም አለባችሁ፣ የሙስሊሙን ማህበረሰብ ተቃውሜ ወይንም ደግሞ የሙስሊሙን ማህበረሰብ ለመንካት ሳይሆን ይህንን ቪዲዮ የለቀቁት ነገር ግን እንዲህ አይነቱ የስህተት አስተምሮ ነገ ዞሮ ቅድስት ቤተክርስቲያንን እንዲሁም ደ ደግሞ ኦርቶዶክሳውያኑን ሌሎችንም የሚያጠፋና እንዲሁ በአደባባይ ሰዎችን የሚገድሉና የሚያጠፉ ግለሰቦች እንዲበራከቱ ምክንያት የሚሆን አስተምሮ እንደመሆኑ እናንተም ተቃውሙት በሚል ያወጣሁት ቪዲዮ ነው እንጂ እናንተን ለመጉዳትና የሙስሊሙን ማህበረሰብ ለማናናቅ ለማንቋሸሽ የሰራሁት ቪዲዮ አይደለም፣ በማለት እሱም በበኩሉ ይቅርታ ጠይቋል። በሌላ ቪዲዮ ታዲያ ይህ ጉዳይም በስፋት እየተሰራጨ የሙስሊሙ ማህበረሰብም ከፍ አድርጎ ድምፁን እንዲያሰማና ያያ ዘልደታ ይታሰር እንዲልም ምክንያት ሆኗል። እስቲ እናንተም በዚህ ጉዳይ ላይ ያላችሁን ሀሳብ፣ አስተያየት በመልእክት መስጫ ሳጥናችን ላይ አስፍሩልን። ሌላኛው መረጃችን ደግሞ የቅድስት ቤተ ክርስቲያናችን የማህበራዊ ሚዲያ ትስስር ገጽ አደጋ እንዳጋጠመው ሰምተናል። ከሰዓታት በፊትም በወጣው መረጃ መሰረት የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን የህዝብ ግንኙነት መምሪያ የፌስቡክ ገጽ ከህዳር 1 ቀን ስምንት ማለትም በዛሬው እለት ጀምሮ ለጊዜው ከተቋሙ ቁጥጥር ውጪ መሆኑ የተገለጸ ሲሆን የገጹን ቁጥጥር ወደ ነበረበት እስኪመለስም ድረስ በገጹ የሚተላለፉ መረጃዎች ከተቋሙ እውቅና ውጪ መሆናቸውንም ተቋሙ ገልጿል። የገጹ አስተዳደርም ሲስተካከል የሚያሳውቅ መሆኑን ያሳወቀ ሲሆን የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን ህዝብ ግንኙነት መምሪያም ይህንኑ ጉዳይ ይፋ አድርጓል። ነገር ግን ከደቂቃዎች በኋላ ደግሞ በመመለስም ይህ ጉዳይ እንደተፈታ የገጠመውም የቴክኒክ ችግር ተቀርፎለት በአሁኑ ሰዓት ጊዜያዊ ችግሩ የተፈታ መሆኑንና ወደ ቀድሞ ቦታ ወደ ቀድሞ ስርጭቱ መመለሱንም ገልጿል። እንግዲህ ይህ ጉዳይ ለቅዱስ ቤተክርስቲያናችን እጅግ አስጊና የቅዱስ ቤተክርስቲያናችን ታማኝ የሆኑ የቅድስት ቤተክርስቲያናችን የምትጠቀምባቸው የህዝብ ግንኙነት መምሪያ የፌስቡክ ገጾችም ትልቅ ቁጥጥር የሚገባቸው መሆኑን ሁሉም ሊረዳው ይገባል። ይሁንና እንዲህ አይነቱ አደጋ ሲያጋጥምም ቅድስት ቤተክርስቲያናችን የምትጠቀምበት ይህ የማህበራዊ ትስስር ገጽም አደጋ ላይ ሲወድቅ ለምእመናኑ ማሳወቁ ይበል የሚያሰኝ መልካም ተግባር ነው። ስለዚህ ከቅድስት ቤተክርስቲያናችን አባቶች፣ መምህራን ከቅድስት ቤተክርስቲያን በቅዱስ ሲኖዶስ ጭምር የሚተላለፉ እውነተኛና ትክክለኛ መረጃዎችም የሚደርሱን በነዚህ የማህበራዊ ትስስር ገጾች እንደመሆናቸው መጠን ትልቅ ቁጥጥር የሚገባቸው በመሆኑ ትልቅ ቁጥጥር ሊደረግባቸው ይገባልም እንላለን። እንዲሁም ደግሞ እንዲ አይነት ችግሮች ሲያጋጥሙ ለምእመናኑ መነገሩ ሁሉም ኦርቶዶክሳዊ ምእመንም ቢሆን ይህንን ጉዳይ ተረድቶ መረጃዎችን ከታማኝ ምንጮችና ከታማኝ የመረጃ አሰራጮች ብቻ እንዲያገኝም ይረዳዋል እና፣ ይህ ጉዳይ ከዚህ በኋላ እንዳይፈጠር የመምሪያው አስተዳደሮችም ትልቅ ጥንቃቄ ሊያደርጉም ይገባል እንላለን። ሌላኛው መረጃችን ደግሞ የአርሲውን የኦርቶዶክሳውያን የግፍ ጭፍጨፋና ግድያ በተመለከተ የተደረገውን የተቃውሞ ሰልፍ የሚመለከት ይሆናል። የአርሲውንም ግድያ የተቃወሙ ሰዎች ወይም ኢትዮጵያውያን በካናዳ ካልጋሪ በአርሲ ኦርቶዶክሳውያን ሕጻናት ላይ የተፈጸመውን ይህንን የግፍ ጭፍጨፋና ግድያ ግድያ እንዲቆምም ድምፃቸውን ማሰማታቸውም ተገልጿል። በካናዳ ካልጋሪ የሚገኙ ኢትዮጵያውያንና ና ትውልደ ኢትዮጵያውያን ይህንም የሰላማዊ ሰልፍ ያደረጉት የአርሲውን ኦርቶዶክሳውያን ግድያ በተለይም ደግሞ የኦርቶዶክሳዊያንን ህጻናት ግድያ በተመለከተ ይህ ግድያና ጭፍጨፋ በኦርቶዶክሳውያን ላይ የሚደረገውም ይህ የግፍ አካሄድም ይቁምልን ሲሉ ድምፃቸውን ማሰማታቸውንም ገልጸዋል። እንደሚ የታወቀው እንግዲህ በምስራቅ አርሲ ሀገረ ስብከት በዚህ ባሳለፍነው በጥቅምት ወር ብቻ በርካታ ኦርቶዶክሳውያን የግፍ ግድያና ጭፍጨፋ እንደደረሰባቸው እናስታውሳለን። በዚሁ ሀገረ ስብከትም በተለያዩ ወረዳዎች ላይ ከአርባ የሚበልጡ ኦርቶዶክሳውያን በግፍ እንደተገደሉ በታጣቂዎች የግፍ ግድያ እንደተፈጸመባቸውና በተለይም ደግሞ በዚህ ሀገረ ስብከት በአርሲ ዞን የሚገኙ ህጻናት ኦርቶዶክሳውያንም የዚህ አደ አደጋ ገፈት ቀማሽ እንደሆኑም ተመልክተናል። በርካታ ኦርቶዶክሳውያን ህጻናት የተለያዩ አደጋዎች ሲደርስባቸው፣ እንዲሁም ደግሞ የበርካቶችን ልብ የሰበረ የአንድ ህጻን እግር ሲቆረጥም ተመልክተናል። ይህንንም ጭፍጨፋ በመቃወም ነው እንግዲህ በካናዳ የሚገኙ ኦርቶዶክስ በካናዳ የሚገኙ ኢትዮጵያውያን ድምጻቸውን ያሰሙት። ታዲያ ይህንንም በተመለከተ በርካታ ኦርቶዶክሳውያን በሀገራችን የሚገኙ ዜጎችም ቢሆኑ ለነዚህ ግለሰቦችና ይህ አደጋ ለተጋረጠባቸው ኦርቶዶክሳውያን ይህ በየጊዜው ላይ የሚካሄደውን ጭፍጨፋን በመቃወም ድምፃቸውን ማሰማት አለባቸውም እንላለን። ይህ ጉዳይ ዓለም አቀፋዊ ጉዳይም ከሆነ ሰንበት በት ተብሏል። ከዚህ ቀደምም የህንድ ማላንካራ ኦርቶዶክሳዊቱ ቤተ ክርስቲያን ይህንን ጉዳይ በመቃወምም ፓትራሪኩ ጭምር ድምፃቸውን እንዳሰሙ ሰምተናል። አሁንም ቢሆን ሁሉም ኦርቶዶክሳዊ ይህ ጉዳይ መፍትሄ እስኪገኝለትና እነዚህ በምስራቅ አርሲ ሀገረ ስብከት የሚገኙ ኦርቶዶክሳውያን ቢሆኑ ከዚህ በኋላ ዘላቂ መፍትሄ እንዲያገኙና እስኪያገኙ ድረስም ድምፃችንን ማሰማታችንን መቀጠል አለብንም እንላለን ውድ የጊዜ ቲዩብ ቤተሰቦቻችን ለ ዛሬ ያዘጋጀንላችሁ መረጃችን ይህንን ይመስል ነበር። በሌላ መረጃ እስክንገናኝ ድረስ ሰናይ ጊዜ ለእናንተ ተመኘን። ሀሳብ አስተያየታችሁን በመልእክት መስጫ ሳጥናችሁ ላይ ማስፈራችሁን አትርሱ።